በታሪክ አጋጣሚ ነገንም ባለም የተለም ከባህር በር ርቃ የቆየችው ኢትዮጵያ ፍትሃዊ ጥያቄዋን ዓለም አቀፍ አጀንዳ አድርጋ መንቀሳቀስ ከጀመረች ዋላ ደር ብላለች። አሁን ላይ እንደ ሀገር ያለው ሁለንተና የልማት እንቅስቃሴ እና እድገት ሀገሪቱ መተንፈሻ የባህር በር እንዲኖራት ያነሳችው ጥያቄ ከፍትሃዊነቱም በላይ አሁናዊው አዳጊ ፍላጎቷ ግድ እንዲሆን አድርጎታል። አለ ባህር በር የሚጣሉ እገዳ፣ ክልከላ፣ ቁጥጥር፣ ፍተሻ የምትፈልጋቸው ለሀገር ደህንነት የምትፈልጋቸው ነገሮች በምትፈልገው መጠን እንዳታስገባ ነው የምትደረገው። ኒውክላር ኤነርጂ ያስፈልገናል። አሁን ለኒውክላር ኤነርጂ የሚሆነውን ግብአት ማስገባት አትችልም፣ ወደብ የለም። ማንም እንደፈለገ ኮንቴነሩን ከፍቶ የመፈተሽ እንትን ይኖረዋል። በአንድ ወደብ ላይ ተደግፈን፣ እሱንም የሰው ወደብ፣ እሱንም የሰው ወደብ፣ አሁን ችግር ሊሆን ይችላል። ስለዚህ ተጨማሪ ወደብ ያስፈልገናል። ይሄ ትክክለኛ ፍትሃዊ ጥያቄ ነው። በዛም በዚህም የሁሉም ኢትዮጵያዊ ጥያቄ ነው። ይሄም ነው መሆን ያለበት። ኢትዮጵያ የባህር በር የመተንፈሻም ወደብ ለማግኘት የታሪክም የሕግ መሰረት አላት ያሉት የምጣኔ ሀብት ምሁራኑ፣ በተለይ በምጣኔ ሀብቱ ዘርፍ ሀገር ያካሄደችው ማሻሻያዎች የወደብ ፍላጎቱን የውጭ ገቢ ምርቶችን ከማመላለስ በላይ ትርጉም ያለው የህልውና ጉዳይም ሆኗል። ከምሁራኑ የተደመጠ ሀሳብ ነው። የኢኮኖሚክ ሪፎርማችን ያካሄድ ነው ከምንፈልግባቸው ነገሮች አንዱ የውጭ ኢንቨስትመንትን መሳብ ነው፣ የውስጥንም ኢንቨስትመንት ማሳደግ ነው። የውጭ ኢንቨስትመንትን ስበ አምርተን ያመርትሆን ወጥተን መሸጥ አለብን። ለማምረት ደግሞ ከውጭም ግብአትን ማምጣት አለብን። ለዚህ ደግሞ እንዳልከው ወደብ ያስፈልገናል። ይህም ብቻ ሳይሆን ደግሞ በዓለም ገበያ ላይ ተወዳዳሪ መሆን አለብን። ተወዳዳሪም እንድንሆን ነው ሪፎርም ውስጥ የገባ ነውና፣ ይህንን ተወዳዳሪ ሆነን ለማለፍ በዓለም አቀፍ ደረጃ ለመሄድ ወደብ ያስፈልገናል። የወደብ ዋጋ፣ የወደብ ኪራይ፣ የወደብ ቫሊው ከምጣኔ ሀብት አንጻር ሲሰላ የሚመጣው ነው። የሚሄደው እቃ ብቻ አይደለም። ባለ ሀብት የውጭ ሀገር ባለ ሀብት መጥቶ ኢትዮጵያ ውስጥ ኢንቨስት ማድረግ ከማይፈልጉባቸው ምክንያቶች በየት አድርጌ ነው ምርቴን ወደ ውጭ ሀገር የሚልቀው ነው የሚለው። እንደገና ጅቡቲ ልኬ እዛ ተፈትሾ ሪፓክ ተደርጎ ቁጥጥር ተደርጎ ስንትላክ ተብሎ ማንኪያና ሹካ ተቀጥሮ ብዚህ አይነት ንግድ እስከ መቼ ያካሄዳለሁ ምትል ነገር ይኖራል። ከጊዜ ወደ ጊዜ ሀገራዊ ምርቷን እያሳደገች የምትገኘው ኢትዮጵያም በዓለም አቀፉ መድረክ ተወዳዳሪ ለመሆን የዓለም የንግድ ድርጅትን ጨምሮም ከሀገራት ጋር የንግድ ትብብሮችን በማድረግ ተጠቃሚነቷን ለማሳደግ ተግባራዊ እንቅስቃሴ እያደረገች ይገኛል። ይህን ሂደት ይበልጥ ለማሳለጥ ብሎም የውጭ ገቢ ምርትን ለማሳደግ የባህር በር አይነተኛ ሚና እንዳለው ያነሱት የምጣኔ ሀብት ምሁራኑ የትኛውንም ሰላማዊ አማራጭ በመጠቀም የባህር በር የማግኘት ፍትሃዊ ጥያቄዋን ለአፍታ ማቆም የለባትም ይላሉ። እኛ የዓለም የንግድ ድርጅት አባል ልንሆን ነው። ብዙ ሂደቶችን ሄደናል። አሁን ጫፉ ላይ ደርሰናል። ይሄን አባል ስንሆን ደግሞ ያለምንም ግደባ ያለምንም እንትን ዓለም ላይ ወተን መሳተፍ አለብን። ስለዚህ ለዚህ ሁሉ ወደብ ያስፈልገናል፣ በዛም ሆነ በዚህ። ስለዚህ ሁላችንም መረባረብ መንግስትም እንደ መንግስት ህዝብም እንደ ህዝብ ጥያቄውን እንትን ማድረግ አለበት። ምል አለኝ እንግዲህ የሚደት በተናጥል የኢትዮጵያን ተጠቃሚነት ብቻ የሚያረጋግጥ ተደርጎ መወሰድ የለበትም። ያሉት ምሁራኑ ለቀጠና የደህንነትና ብልጽግና ፋይዳው የጎላ በመሆኑ ሀገራትም በዚያው ልክ ሊተባበሩ ይገባል ብሏል። ይሄ ለማን ተብሎ ነው? ይሄ ለምስራቅ አፍሪካ ደህንነት ተብሎ ነው። ይሄ ለቀጠናው ሰላም ተብሎ ነው። ይሄ ከሌሎች ጎረቤት ሀገሮች ጋር የምናደርገው ኑሮና የምጣኔ ሀብት መስተጋብር ቀጠናውን እንዲያሳድግ ሲባል የሚደረግ ነገር ነው እንጂ ኢትዮጵያን ብቻ ለይቶ የመፈየን ነገር ብቻ ተብሎ መወሰድ የለበትም። ስለዚህ በዲፕሎማሲ የሚቻልበት ጥግ ድረስ ነው መሄድ መቻል አለበት። በመሬት ልውውጥ፣ ሌላ ቦታ ሰተን በምትክ በማግኘት ላይ የሚደርጉ ሌሎች ሀገሮች እንዲህ ነው ያደረጉት፣ መደረግ አለበት። በግዢ የሚቻለውን ያክል ኦቨር ላይክ የሚቀጥሉ 50 ዓመት የምንክፈል ገንዘቡን በክፍያም ቢሆን ማግኘት መቻል አለብን። ኢትዮጵያ ከባህር በር ገሸሽ የተደረገችበት አካሄድ ሕግን የተከተለ አይደለም ሲሉ የሚሞግቱት ምሁራኑም እሳቤው በትውልድ ውስጥም የሕልውና ጉዳይ መሆኑን እንዲረዳም በስርዓተ ትምህርት ውስጥ ተካቶ ሊማረው ይገባል የቀረበ ምክር ሀሳብ ነው። ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ልጆቻችን ስለ ወደብ ጉዳይ ሳብጀክት ውስጥ መማር መቻል አለባቸው። የደረሰብን በደል የት ጋር እንደተጣለን በምን አይነት ነገር ይሄ ነገር እንደደረሰብን ትውልድ መማር መቻል አለበት። ግብፃዊያን እኮ ስለ ናይል እንደ ኮርስ ነው የሚማሩት። ባልከለከለን የጋራ ተጠቃሚነታችን ፍታዊ ይሁን ባለን ነው እኮ ልጆቻቸውን አስተምሮ ዛሬ እያንዳንዱ ግብጻዊና እያንዳንዱ ሱዳናዊ ከዚህ ከገጠራችን የሚነሳ ውሃ ላይ ፈላጭ ቆራጭ መሆን የሚፈልገው እኛ ደግሞ በግፍ ነው ያጣነው። እሱ ሁላ ትውልድ መማር ነው ቻል አለበት።